ባለልንገርሽ የእናንተ ሰፈር እንደዛ ነው፣ እኛ ሰፈር እንደዚህ ነው የተባለው ሰሞኑን የመጣ ንግግር ማለት ነው። ፍሬ ቤት ሕይወት አለኝ የሚል ነው የሰሞኑ የእኛ ሰፈር ወሬ። ሁሉም ሰው እንደዚህ ነው እኛ ምን ሁሉም ሰሞኑ እንደዚህ እያሉ ነው። እኔ የራሴ የሆነ ፍሬ ቤት ሕይወት የለኝም እያሉ ነው እና ግራ ነው ገብቶ

ፎቶ ተነስተዋል። አምስት ሰዓት ባሌሊት ነው የሚያወሩት ስልክ ምናምን አረባ ፈጣሪ ስት ስለዚህ እናንተ በቃ ወደፊት ያ ፈጣሪ አምላክ የእጃቸውን ያገኙ ወላ እነዚህ ልጆች ምናምን ያደርጉ በኋላ ግና ምን ያደርጉ አሁን

ሽሩኬ በጣም ነው የሚቀናው፣ በጣም ይቀናል። ሀይሜ አንድ ሰው እጇን ለማየት አይፈልግም። ዛሬ እኮ እየባበለው ብቻ። እስቲ አንድ ያርጋች፣ ያረቢ እውነቱን ቢናገር፣ በቃ ቃል ቢገባላት፣ በሰው ፊት ማለት ነው። በቃ ሰውን አመቱ ማለት ነው። እኔ ያላደረኩ ደግሞ ያለፈ ቢገርማችሁ እኮ ኮሜንት ስር የተጻፈ ነው። ዛሬ አመት የተቦሰተ ቲክቶክ ላይ

ምን እያወረ አይ ሚና ብሩክ ምን አሳልፎ ነው የመጡት? እናንተ ተረጋጉ። እስከ ዱባይ መሄድ እኔ እኮ ከዱባይ ሄዶ የመጣት ሰዓትና አይደለም። ጠረጠረችው ምክንያት አላት። ስሙ ላ ሀይሚንኩ እየጠረጠረችው መጀመሪያ ብራንክ ሰራ አደረጋቸው። በዛ የተነሳ ነው ድጋሚ ብራንክ አደረጓት። ና የሚያሽቃብጡት ያሽቃብጡ ሲጀመር